አምረኛው ተምቹ አሁን ላይ አልተቻለም። ትክክለኛው መረጃ በስልኩ ላይ ያለውን ለወይዘሮ ሜላት ሲያሳያት ይሄማ ሊሆን አይችልም እያለች ማመን ቢያቅታትም ነገር ግን የሰረኩት እኔ ነኝ ይሄና አልብር እንከፍላለን ብለውኝ የህንቸውን ፎቶንና መስቀሉን የሰረኩት እኔ ነኝ ብሎ ያለውን መረጃ አስተላለፈ። ሰላም ደንግጣ ቤቱ ለቃ ወጣች ማለት ነው። ተደበቀውን እውነታ ለማውጣት ተምቹ ጥረት እያደረገ ይገኛል። ለወይዘሮ ሜላትና ለአቶ መስፍን እንዲሁም ደግሞ ሰላምዬም ነበረች። ቀጥታ በስልኩ ላይ ያለውን ፋይልና ፎቶውንና መስቀሉን ሲያሳያቸው ወይዘሮ ሜላትና አቶ መስፍን ማመን አቃታቸው። ይሄማ ሊሆን አይችልም፣ ኬት አገኘከው? እንዴትስ ፎቶ አነሳከው ብለው ሲጠይቁትም እሱም ደግሞ ከዚህ በፊት ፎቶውንና መስቀሉን እኔ ነኝ ሰርቄ ለወይዘሮ ባዩሽ የሰጠሁት እያለ ይገኛል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቪዲዮውን በማል በማል። አስገባላችኋለሁ ማለት ነው። አሁን ላይ የምርመራው ውጤት የዲኤን ምርመራው ውጤት ስለተጭበረበረ እውነታውን ለማውጣት ተምቹ ጥረት እያደረገ ነው። ከዚህ በፊት መረጃዎቹና እያንዳንዱ ነገር በስልኩ ላይ ያለውን እውነታ ለማውጣት እንዲሁንም ወይዘሮ ሜላትንም ለማሳመንም ሲቀጥልም ደግሞ አቶ መስፍንም እንዲያምኑበት ሲያሳያቸው፣ አቶ መስፍን አዎ ኮኔ ሀሴት ልጄን እኮ አቃታለውኝ። ነገር ግን የምርመራው ውጤቱ እንዴት እንደተጭበረበረ ሊገባኝ አልቻለም ተምቹ እያለ አቶ መስፍን እየተናገረ ይገኛል ማለት ነው። ውድና የተከበራችሁ የኖላዊ ድራማ በጣም አሪፍና በጣም ምርጥ እንዲሁም በጣም አስተማሪ ድራማ ነው። ትንሽ ግን የዲኤን ውጤቱ ሲጭበረበር እኔም ትንሽ ከፍቶኛል። ምክንያቱም ሀንቾ ከነሱ ጥቅማጥቅም ፈልጋ ሳይሆን እውነታውን ለማወቅ እና እውነታውን ለመጋፈጥ ያህል እንዲሁም ደግሞ ታሪኳ የራሷ ስለሆነ ነው እየተጋፈጠች ያለችው ሁላችንም ደግሞ ጠንቅቀን እናውቃለን፣ ሀንቼው የቤተሰብ ችግር እንደሌለባት ማለት ነው። ምክንያቱም ከምንም በላይ አብልጣ የምትወደው ውድ አባቷ ስላለላት። ነገር ግን በተገኘው ታሪክ እና በተሰረቀባት በተዘረፈችው ታሪክ ነው እየተጋፈጠች ያለችው የራሷ እንደሆነ ለማሳወቅ ያህል ነው። እናም እስኪ እንደተለመደ አስቴታችሁን በኮሜንት አስቀምጡ ማለት ነው። በነገራችን ላይ አንቺው በጣም ታጋሽና በእውነተኛ መንገድና በትክክለኛ መንገድ የምትጓዝ ጀግና ሴት ናት። እንዲሁም ደግሞ ታማኝ ለአባቷ አባቷን የምታከብር ቤተሰቦቿን የምታከብር ለስራዋ ክብር ያላት ጠንቃቃ ሴት እንደሆነች ሁላችንም በደንብ አርገን ጠንቅቀን እናውቃለን። እና ምስኪ እንደተለመደ አስቴታችን በኮሜንት አስቀምጡ። ኖላዊ ድራማ በጣም አሪፍና በጣም ምርጥ ድራማ ነው። እንዲሁም ደግሞ የባዩሽ ተንኮልና የባዩሽ ሴራ ቢቀጥልም አሁን ላይ ተምቹ የያዘው መረጃ መቶ ፐርሰንት እርግጠኛ ነኝ ብዬ አስባለሁ። ለምንድን ነው? ከየት ነው ያመጣኸው? እንዴት ይሄ ሊሆን ቻለ? እንዴት ተፈጠረ? እስኪ ያስረዳም ብላ ወይዘሮ ሜላት ተምቹን ስትጠይቀው፣ ወይዘሮ ሜላትን ደግሞ ተምቹ የሚል ጥሩ ነው ይሄኛው መረጃ እኔ ከዚህ በፊት እስር ቤት ሳልገባ በፊት ወይዘሮ ባዩሽ እፈልገዋለውኝ ብላ ስትጠቁመኝ እኔም ለራሴ ጥቅም ብዬ ሳላቀው ነበር የቀረውትኝ። በዛን ሰዓትም እኔም ገንዘብ ስለሚያስፈልገኝ ከዛን ሰረኩኝ አለ። እንዴት ልሰርቅ ቻልክ? ስትለው በቃ ሰርቄው ከዛም ፎቶውን እና መስቀሉን በስልክ ያነሳውትኝ ያነሳውት መረጃ ስልኬ ላይ እንዳለን ያላወቅኩም ነበር። አሁን ላይ በስተመጨረሻ እውነታው ያ ሀና ሆኖ ሲገኝ በጣም አሳዘነኝ ና አናዶኝ ነው እውነታውን ፍርጥርጥ አድርጌ ያወጣውት እንጂ ከዚህ በፊት የሃና እንደሆነ እኔ ራሴ መቶ ፐርሰንት እርግጠኛ ነኝ የዲኤን ምርመራ ውጤት ራሱ ባታደርጉም ሃንቾ የእናንተ ቤት ልጅ መሆኗን አትዘናጉ ብሎ ያለውን እውነታና በስልኩ ላይ ያለውን መረጃ ቀጥታ ለአቶ መስፍንና ለወይዘሮ ሜላት እያስተላለፈ ይገኛል ማለት ነው። ይሄም ራሱን የቻለ አዲስ መረጃ ስለሆነ በጣም ደስ ብሎኛል። ምክንያቱም ከምርመራው ጀርባ እየተካሄደ ያለውን ሁላችንም አይተነዋል። ነገር ግን ይህ ነገር ዞሮ ዞሮ እንደሚስተካከል ተስፋ አደርጋለሁኝ። ሀንቾ ምስኪን ስለሆነች እና እናም ደግሞ ከዚህም በፊትም ተራርቃም ስላለች የቤተሰብ ችግር እንደሌለባት እነሱም ጠንቅቀው ስለሚያውቁ ዶክተሩም ደግሞ የራሱን ሕይወትና እንዲሁም ደግሞ የባለቤቱን ሕይወትም እንዲሁም ደግሞ ፀጉሯንም ላጫታለሁ ሲል ፀጉሯማ ከሚላጭ ርቃ ያለችውን ሀንቸውና ርቃት አለው ብሎ እሱም ተንኮልና እንዲሁም ደግሞ የራሱን ህይወት ለመታደግ ብሎ ውጤቱን ቢያጭበረብርም እውነት ደግሞ በራሷ ጊዜ ትፈነዳለች ብዬ ነው ተስፋ ማድረገው። እናም ሁላችንም ያው እኔ እንደማስበው ከሆነ ትክክለኛ የዲኤን ውጤቱ የሀንቸው እንደሆነ የተረዳን ይመስለኛል። እናም በንድዛ ነበር እኔ በተስፋ አስጠብቅ የነበርኩት በስተ መጨረሻ መቼም ባዩሽ ተንኮለኛ አይደለች በጣም እኮ የሌለ ተንኮለኛ ናት። መች መች መች መች መች እሷ አርፋ ትቀመጣለች። ነገር ግን መቼም ቢሆን መቼም ቢሆን መቼም ቢሆን መቼም ቢሆን ተምቹ አይፋታትም ነው ምላችሁ። እኔ ተምቹ ይችን እውነታ ሳያወጣ ከዚህ በፊት እሷ ናት እንደውም እንዲሰርቅ ያደረገችው ለመስረቅ ያላሰበውን ብር ሰጥሃለው ስትለው እሱም ሰርቆ ይዞላት መጣ ይዞላት የመጣውን መረጃ ደግሞ ደግነቱ በስልኩ አንስቶት ነበረ እና ይህንን ሴራ ከመጀመሪያ ጀምሮ ስታደርግ የነበረችው ማነች ባዩሽ ናት ወይዘሮ ባዩሽ ማለት ነው ከዚህ በፊት እያንዳንዱን ነገር ይሄን ሁሉ ጥረት እያደረገች ያለችው የሚገርማችሁ ነገር ማለት ነው ተምቹ እስር ቤት ሳይገባ በፊት ተምቹ እስር ቤት ሳይገባ በፊት ነው ይሄ ነገር እየተካሄደ ያለው ነገር ግን ተምቹ እኔ አንችው መሆኗን አላወቅኩም። በሰዓት እሷም ልጅም ስለነበረች እናም እኔም በጣም ቸግሮኝ ስለነበረ ጥቅምም ስለሚያስፈልገኝ በዛም የተነሳ ይሄንን ለማድረግ ወሰንኩኝ። ነገር ግን አሁን ላይ ይህን ሁሉ እንዳደርግ ያደረገችኝ ደግሞ ወይዘሮ ባዩሽ ናት። ወይዘሮ ባዩሽ ናት ይህን ነገር እንዳደርግ ያደረገችኝ እንጂ እኔ ለማድረግ አላሰብኩኝም፣ ግን በሳቱ እሷም ለጥቅሟ ስትል እኔም ለጥቅሜ ስል ካደረግኩኝ በኋላ ከእስር ቤት ተፈትቼ ከመጣሁኝ በኋላ ስለ ዲኤን ውጤት ከአሴር ጋር ሀንቾ እያወራችም ሳለች አጠገባቸው ነበርኩኝ። ከዛ አጠገባቸው ሁኜ ሳዳምጣቸው ሀንቾ ሲላት፣ አቤት ተምቹ እንዴት ነህ? መሽን የተፈታከው? ሰላም ነህ ወይ? እንኳን በሰላም መጣክ እያለች እያወራች እያለ ስለምን ውጤት ነው ሀንች የምታወሪው? ብዬ ስጠይቃትም እንዴ ተምቹ አንተ ማታቅም እንዴ ስትለው እኔ መቻወኩኝ ገና እኮ ዛሬ ከእስር ቤት መውጣቴ ነው አላት። አይ ተምቹ አያሴር አልተሳካልኝም እኮ እኔማ ታሪኩ እኮ የእኔ መሆኑን አይቼ ብጋፈጥም ነገር ግን አሁን ላይ በዲኤንኤ ውጤት ጀርባ የሆነ የተጨበረበረ ነገር እንዳለ ነው የሚሰማኝ፣ ተምቹ ስትለውም እንዴ አንቺው አላት። ወዬ አለችው። ተምቹ ተምቹ፣ ወዬ ስትለው እኔማ እኔ ጀግና ወንድምሽ እያለሁ አያሳስብሽ ሲላት፣ አይ አሁን እኮ አንዴም ሆኗል። ተምቹ ተምቹ ወንድሜ እባክህን አትድከም፣ አንዴም ሆኗል እኮ። ምንም የሚያስጨንቅ ነገር የለም ምንም ነገር እኔ እኮ የቤተሰብ ችግር የለብኝም ብዬ ነበረ እኮ። ስትለውም አይ እንግዲያውስ እንደዛ አትበይ። እንደ የፈለገ ነገር ይሁን እንጂ እኔ እንደው የእውነት የተጭበረበረ ነገር ካለ ዶክተሩንም ቢሆን ሲጥ አርጊ። ያለውን እውነታ ፍርጥርጥ አድርጎ የማይናገር ከሆነ እኔ መቼም ወይዘሮ ባዩሽም ሆነች ዶክተሩንም ሆነ መቼም አልፋታቸውም አለተምቹ ለማን ለሃንችው። እባክህን ተምቹ እንደዚህ አይነት ነገር እንዳታደርግ ገና ዛሬ ከመፈታትክ እንደዚህ አይነት ንግግር እኔ ካንተ መስማትም አልፈልግም። በቃ አንዴ ሆኖ ሆኗል። እርግብ ልጃቸው ሆናለች። እኔ ደግሞ የእውነተኛ ታሪክ የተዘርፎ ራሱ ልጃቸው አይደለሁም። ብቻ የሆነ ያደረጉት ነገር አለ በስተጀርባ፣ እኔ የማላውቀው ነገር ስትልም እሱማ የተጭበረበረ ነገር አለ አላት ማለት ነው። ደግሞ እሱ እንደዚያ ያለበት ምክንያት ፎቶውን እና መስቀሉን እሱን የሰረቀው ከዚህ በፊት ራሱ እራሱ ሰርቆ በስልክ ፎቶ አንስቶ አስቀምጦት ነበረ። የሚገርማችሁ ነገር በስልክ ፎቶውን አንስቶ አስቀምጦት ነበረ፣ መረጃው እና ከዛ በኋላ በሆነ ምክንያት ነው እስር ቤት የታሰረው። ለተወሰነ ጊዜ ታስሮ ከሸቤ ተፈቶ ከመጣ በኋላ በመጣው ቀን ነው የዲኤን ውጤቱን ደግሞ እናሃንቹ ያዩት። በዛን ሰዓት ሲጠይቃት ስለ መስቀልና ስለ ፎቶ ስታወራ እንዲህ አንችው አንቺነሽ የእውነትሽ ነው አንቺነሽ እስኪ ማይልኝ ሲላት እንዴ፣ አዎ እኔ ነኝ። ምንድን ነው ተምቹ፣ በሰላም ነው እንደዚያ ያፋጠት ከኝ እኮ ስትለው፣ አይ እኔ ማመን አቃተኝ፣ የእውነት ማመን አቃተኝ፣ የእውነት ማመን አቃተኝ። አንቺ ነው አላት በድጋሜም? አዎ ተምቹ የኔ ነው። ምን ነው አላት አለችው። አይ ምንም ካለ በኋላ ለካም እሱ ያውቀዋል እያንዳንዱ ነገር። የሚገርማችሁ ነገር አሴርም ተደናገጠ። እንዴ ምን ነው ተምቹ፣ ምን ሆነክ ነው ደጋግመክ መክ ለምድር የጠየካት በሰላም ነው እንዲ ያለ? አይ ለጠቅላላ እውቀት ነው ካለ በኋላ ከቤታቸው ዞር ብላ ሀንቹ፣ አባዬን አይቼ ልምጣ። እስኪ አባዬ ጋር ሊሄድ አባዬ ሰሞኑን ልክ አይደለም። የመጨረሻው መርፌ ምን እንዳደረገው ባላውቅም ግን አባዬ ደክሞብኛል፣ አያናግረኝም እኔም ለሱ ለማስረዳትም በጣም ከበደኝ። ደግሞ ትሄድብኛለች ብሎ እሱ አንድ ነገር ከሆነብኝ ካዘነብኝስ ብዬ እኔም ፈራሁኝ። እናም አሁን አባይ ጎን ልሁን እውነታውን ስላወቁት ደስ ብሎኛል አለች። ለምን እውነታውን ያወቁት ደስ ብሎኛ አለችው? ምንድን ነው፣ ትክክለኛ ልጃቸው እንኳን ብሆን አባይን ጥዬ ከዚህ ንክች ፍንክች አልልም እንደማለት ነው። እኔ እንደተረዳሁት ከሆነ ማለት ነው እና እኔ እውነት እንኳን ሆኖ ልጃቸው እንኳን ብሆን አባዬን ጥዬ ለደቂቃም ለሰገንድም ንክች ፍንክች ብዬ በፍጹም ከዚህ አልወጣም። ምን ያለችው እና ሀንቾ፣ ሁላችንም እንደምናውቀው አባቷን በጣም እንደምትወድና አባትየውም ደግሞ ለአስራ ስድስት ዓመት በሙሉ ምስዋትን ከፍሎ ሀንቾ በጣም ታማሳለች፣ ሆስፒታል እየወሰዳት ሕክምና፣ የተለያዩ ነገሮችንም እንክብካቤ ሲያደርግላትም በስተመጨረሻም ፈጣሪ እንዲሁም ረድቷት እናም ተፈውሳ ደህና ሁና ከዳነችን በኋላም እየተንከባከባት በጣም ትንሽዬ ናት። አክሱም ላይ አቶ ኖላዊ ሲያገኛት በጣም ትንሽዬ ልጅ ነበረች እና በጣም ተንከባክቦ እንዲሁም ደግሞ አሳድጓት ትልቅ ደረጃ ከደረሰችም በኋላ የአባቷን ፍቅር ያው ልነግራችሁ አልችልም። እየወጣች እየገባች አባዬ እያለች ነው የምትስመው። በቃ የሌለ ነው አባቷን የምትወደው ማለት ነው። የሌለ በቃ እየወጣች እየገባች አባዬ እንዴት ነው ተሻለ፣ ኮይ ኮይ፣ አባዬ ደህና ነው ኮይ፣ አባዬ ምን ላምጣልክ፣ አባዬ ምንድን የፈለግከው። በቃ ምን ልበላችሁ፣ ምን ልበላችሁ የሌለ በቃ እኔ እንጃ አላቅም። የሌለ በቃ የሌለ አባቷን ነው የምትወደው። ለምን ብትሉ በዛ በጠፋችበት ሰዓት የዲኤን ምርመራ ውጤት እንኳን ብሎ ሳያስመረምራት ምን ሳይላት ልክ እንደ ልጅ ከዛ ከጠፋችበት አንስቶ ያን ሁሉ መሥዋዕት ከፍሎ አሳድጓት እስከ ዛሬ ድረስ እንኳን ስለ ዲኤን ስለምን እንኳን አላወራም። የሚገርማቸው ነገር ትክክለኛ አባት ማለት ይሄ ነው። ግን እሷ የእውነተኛ ታሪኳን ይዛ እየተጋፈጠች ሳለች አይ አንቺ ሌባ ነሽ፣ አጭበርባሪ ነሽ ተባለች። በራሷ በራሷ ሀቅና የሚገርማችው ነገር በራሷ ፎቶ ማለት ነው በራሷ መስቀል ግን አባትየው በዛን ሰዓት ጠፍታ ባገኛት ሰዓት ልጄ ብሎ ሰብስቦ አሳድጓት ተንከባክቧት ይህን ደረጃ አድርሷት ምንም ነገር እንኳን እስከ ዛሬ ድረስ አልተናገራትም። እውነት እንኳን የሆነ ነገር እንኳን ስታወራ ስትናደድ፣ ስትበሳጭ ራሱ በቃ ልጄ ትሄድብኛለች ትርቀኛለች እያለ ሁሌ በስጋት በሰቀቀን ነው እንትን የሚለው ማለት ነው። የሚገርማችሁ ነገር በጣም ነው የሚወዳት በነገራችን ላይ ከመጠን በላይ ከመጠን በላይ ይወዳታል። እና ከመጠን በላይ ነው የሀንቹ አባት ሀናን የሚወዳት። ሀና ደግሞ የሚገርማቸው ነገር ማለት ነው። ሀንቹ ደግሞ ማለት ነው። አባቷን በጣም ነው የምትወደው። ሁላችንም እናውቃለን። ለደቂቃ ራሱ ጥላው እንኳን ልትሄድ ይቅርና መራቁ ላትፈልግ ሲታመምም ለማስታመም ሲታከምም ለማስታከም በዚህ ባላት አቅም በጣም ጥረት ነው የምታደርገው። የእውነት ለመናገር የምር እኔ እንዴት እንደምታሳዝነኝ ልነግራችሁ አልችልም። ደግሞ መናገር ያለባትን ነገር ትናገራለች። በቃ ማድረግ ያለባትን ነገር ታደርጋለች። በጣም ጎበዝ ናት። በነገራችን ላይ በጣም በቃ የሌለ የሌለ በጣም ጎበዝ ናት፣ ከምነግራችሁ በላይ ማለት ነው። እና በቃ ሁሉንም ነገር ለማድረግ ትጥራለች። እናም ደግሞ በዚህ እድሜዋ የሚገርማቸው ነገር ደፋ ቀና እያለች ለማሳከም ትጥራለች አንቸው ማለት ነው። እና በጣም በቃ በጣም ከመጠን በላይ በጣም ጎበዝ እና በጣም ትዕግስተኛ። ለአባቱ ያላት ፍቅር እኔ ይገርመኛል። በቃ እየመጣች ትስሟዋለች አባያ ይዞክ ትሏለች፣ ታበረታተዋለች። ልጄ እኔ አንቺ እያለሽኝ እኮ ምንም እኮ አልሆንም፣ ልጄ። እናም እኮ አንችን አይቶ እኮ ፈጣሪ እኔን ምሮኛል፣ ልጄ፣ ደና ነኝ አንቾ፣ እኔ እኮ ደና ነኝ ሲላት፣ አባዬ ባክን አትዋሽኝ፣ የሚያምከሆነ ንገረኝ፣ እውነታውን እስኪ ልወቅ፣ አባዬ ለምንድን ነው የምትደብቀኝ? ስትለውም እሱም ደግሞ እኔ ልጄ እየደበኩሽ አይደለም እኔ ደህና ነኝ እኮ አንቺዬ እኔ ደህና ነኝ ይላታል። ማለት ነው የምር በቃ አላቅም። የሁለታቸው ፍቅር በጣም ነው የሚያስቀን፣ ነው በጣም ነው ደስ የሚለው። በቃ ያላቸው ፍቅር በጣም በጣም ደስ የሚል ፍቅር ነው ያላቸው ማለት ነው። እና በጣም በቃ የሚገርም ፍቅር ማለት ነው። ይህን የመሰለ ፍቅር እራሱ ኮ እሷ ጥላ ለመሄድ አትፈልግም። በጣም ነው የሚወዳት በጣም ነው የሚያከብራት። ስትጨነቅበት አይወድም፣ ሲከፋት አይወድም። በቃ ልጅ ምን ሆነሽ ነው? ሀንች ወይ ምን ሆነሽ ነው? እኔን ይክፋኝ፣ ምን ሆነሽ ነው? ማን ያስከፋብኝ ልጄን? ማን ያስለቀሰብኝ ልጄን? ሀኔ የኔ እኳ ቅሻ አለው የእኔ ልጅ ምን ሆነሽብኝ ነው? ይላታል። እንደዚህ የሚንከባከባት አባት እያላት እሷ በፍጹም የቤተሰብ ችግር እንደሌለባት መናገሯ እኮ ገርሞኝ ነው። ትክክል ናት። ለምን በጣም ይንከባከባታል፣ ሲከፋት፣ ስታለቅስ አቅፏት ያለቅሳል አብሮ። ምን ሆነሽ ነው ብሎ ይጠይቃታል፣ ችግሯን ይረዳል። እናም አባትየው ደግሞ በጠና ሲታመምባት ከዛም ከዚህም ብላ እሷም ለማሳከም ጥረት ታደርጋለች። በቃ ምን ልበላችሁ እና ይገርማል። አንዳንዴ የምር መወለድ ቋንቋ ነው። በባለፈው ምናሴ ሲናገር ሰምቼ ነበራ። እና መወለድ ቋንቋ ነው። ባለፈው ከኔና ከእርግብ ማንን ትመርጣለ ሀንቾ ስትለው ሁለታችሁም እህቶቼ ብትሆኑ ደስ ይለኛል። እርግብ የሰላም ባህሪ ያለባት ያንቺ ባህሪ ደግሞ ከማንም ጋር ማይገናኝም በጣም ጥሩና መልካም ሴት ነሽ። የእውነት እኔ እኮ አንቺ እህቴ ብትሆኝ ደስታዬን አልችልም፣ ሀንቾ ሲላት እሱማ ልክ ብለሃል ካለችው በኋላ ሀንቾ መወለድ እኮ ቋንቋ ነው እንዴ? እኔ አሁን እኮ አንቺን ከሰላም በምንም ምን የምለይበትም መንገድ የለኝም። አንቺንም እርግብንም በጣም ነው የምወዳችሁ። እኔ በጣም ወዳችኋለሁ። ሁለታችሁም እህቴ ብትሆኑ ምርጫዬ ነው ብሎ ለሀንቾ ሲመልስላት እሺ ምናሴ ወንድሜ ልክ ብለሃል፣ ትክክል ነህ አለችው። ከዛም በኋላ እና አንች መናገር ያለብኝን ነገር ነው የተናገርኩት አላት። እሺ ምናሴ ወንድሜ ችግር የለውም እኔ እኮ ምናልባት ይሄኛው የተዘረፍኩትና የተሰረኩትኝ ታሪኬ የራሴ ስለሆነ እውነታውን ለማወቅ ብዬ እኮ ነው ምናሴ ስትለው፣ አንቺ እኮ አላጠፋሽም፣ ልክ ነሽ። ታሪኩ ያንቺ ከሆነ የተዘረፈው ያንቺ ከሆነ መቼም ቢሆን እውነት እኮ ይወጣል ሀንቾዬ፣ ሲላት፣ እሺ እኔም በተስፋ እየጠበቅኩ ነው አለች። በስተ መጨረሻም አጭበረበሩት ማለት ነው። ያው ማጭበርበሩም እንደቀጠለ ነው፣ ግን መቼም ቢሆን አይሳካላቸውም ማለት ነው ወይዘሮ ባዩሽ መቼም ቢሆን አይሳካልሽም ነው ኔ የምለው የእውነት አይሳካልሽም እንዴ ሆ ኧረ አይሳካልሽም አይሳካልሽም አይሳካልሽም አይሳካልሽም ነው የምለው ሆ እንዴ ማጭበርበር እንዴ ማጭበርበር እንዴ ማጭበርበር እንዴ ማጭበርበር ይገርማል ይገርማል እኮ እንዴ የሰውን ፎቶ ወስዶ ልጃችሁን በይ ብላ ያስገባቻት እርግብም ደግሞ እማዬ አባዬ እያለኝ ተቅለሰለሳለች። ነገር ግን የወይዘሮ ሜላት እናት እኮ ውስጧ አልቀበል ብሏል። ውስጣቸው ያውቃል። በነገራችን ላይ ውስጣቸው ያውቃል እኮ፣ ግን ድፍረቱን ሰጥቷታል። ለእርግብና ለወይዘሮ ባዩሽ ለጥቅም ሲሉ የሚያደርጉት ስራ፣ የሚያሴሩት ሴራ በጣም ከባድ ነው። ያሳዝናል። በነገራችን ላይ እና ያለውን መረጃ ተምቹ ለወይዘሮ ሜላት በስልኩ ያለውን አስተላልፏል። እንዲሁም አቶ መስፍንም አይተውታል። አሁን ላይ እውነታው ወጣ። ወይዘሮ ባዩሽና እርግብ መጋለጣቸው አይቀርም ማለት ነው። እናም ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። የተፈጠረው ነገር በጣም ነው የሚያሳዝነው። በቀጣይ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።